ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ሻሎም ለሁላኑ ለአይሁዶች ደግሞ የከበረ ሰላምታ አላቀርብላችሁ እወዳለሁ። ሻሎም ሻሎም፣ ባርሁም ሀባይም በማለት ዛሬ በመቀጠል በጣም የምመለከተው ብዙ ጊዜ የምመለከተውን ፕሮግራም የሞ ሸህ መሐመድ ሳሊህ እና ሐሰን በዛ ላይ ሐሰን የተባለ ሙስሊም የሙስሊም የነበረ አሁን ክርስቲያን የሆነ የሰጠውን ኮሜንት ነው የምንመለከተው ሰው ይለወጣል ወይስ አይለወጥም ነው አሁን ሀሳቡ አንድ ሰው ይለወጣል ወይ አስተሳሰቡ ይቀየራል ወይም ወይስ እንዳለ ነው የሚኖረው ከሙስሊም በሙስሊም እያለ እስራኤልን ማጥፋት ነው አላህ የሚያዘው እስራኤልን ማጥፋት ነው እና ያንን ሲከተል ያደገ የኖረ ሰው በሚማርበት እና እውነቱም በሚያውቅበት ጊዜ ሀሳቡ ይቀየራል ወይ ነው ጥያቄው። እና አሳያችኋለሁ። ይሄ መሐመድ ሳሊህ መሐመድ ሳሊህ ነው። መሐመድ ሳሊህ ይኸው

አሜሪካናት ጠላታችን፣ ኢራንናት ጠላታችን። እንዲህ እንዲህ እነዚህ ያ ሀገር ነው ይሀገር ነው ይሀገር ነው ያሉ እነዚህ ሙስኪን ኧረ ሙስሊሞች ሺያዎች ነው እንትማ ሱኒዎችን ነው እንትም የሚወርድባቸው፣ ሁሉንም ነው የሚያቀምሳቸው። ግን እንደዛ ነው እና ነ በቃ ነገራቸው ይህን፣ ቋንቋቸው ነው። እንግዲህ መሐመድ ሼህ መሐመድ ሳሊህ እድሜ ልኩን ቁርአን በማንና የእስልምና ትምህርት በመከታተል ነው። ተመልከቱት፣ በጀርባው ያለው መጽሐፍ ሁሉ የእስልምና መጽሐፍ ነው። ይህን ሁሉ ሲጠጣ ነው የኖረው። አሁን ግን አላህ የማይረባ ነው፣ አላህ ቦታ የለውም፣ ከአላህ ውጡ፣ ወደ ክርስትና ግቡ። ክርስቲያን አይደለም ግን ወደ ክርስቲያን ወደ ወደ ክርስትና ወደ ኤቲስት ሁኑ ነው የሚላቸው። በዚህ መካከል ደስ የሚል ኮመንት ይሄ ነው ዛሬ ያየሁትኝ ያነበብኩት ክርስቲያን ሀሰን ይባላል ሀሰን መሐመድ ነው ነገር ግን ክርስቲያን ሀሰን ብሎታል ትሩ ስሙን ኮመንቱን ስንየው ምንድን ነው ሙስሊም የነበረ ነው ወደ ክርስትና የመጣ ነው ላሳያቸው ሼህ ጉግል ይተርጉምልን ምንድን ነው የሚለው ሀሰን ሀሰን እግዚአብሔር የባርክህ ናታንያሁ አዎ እነዚህ አረቦችና ሙስሊሞች የሚገባቸው የኃይል ቋንቋ ብቻ ነው። የአይሁድ ደም ውድ ነው። አሁን ሙስሊም ባለመሆኔ እኮራለሁ። ከእስልምና ስለወጣ እስልምናን ወጥቶ ወደ ክርስትና ስለመጣ ስለተማረ ሙስሊም ባለመሆኔ፣ እነዚህ በቃ ዕድሜ ልካችን ጦርነት ነው። እስራኤልን ለማጥፋት፣ እስራኤልን ማጥፋት፣ እስራኤልን ማጥፋት፣ እስራኤልን ማጥፋት እስራኤልን ማጥፋት ሁሉ ከእስልምና በስተቀር ሁሉ ጠላታችን ሆኖ ኑረናል። አሁን ግን ተረድቻለሁ። ይህ አረቦች እነዚህ ኋላ ቀር ሙስሊሞች ምንም እንትን የላቸውም ነው የሚለው እና አያችሁ፣ የአይሁድ ደምም ውድ ነው እንደ ሌላው ሰው አያችሁ። ሲማር አንድ ሰው ወደ ክርስትና ሲመጣ ሁሉንም እኩል አድርጎንም የአይሁድ ደም ይሁን የሙስሊም ደም ይሁን የማንም ደም ይሁን እኩል ነው፣ እኩል ነው። እግዚአብሔር በራሱ ምሳሌ ነው የፈጠረው፣ ሁሉ ነው በራሱ ምሳሌ ነው። ይህ ሁሉ ጥፋት የመጣው በጋዛ ላይ እየሆነ ያለው አያሳዝናችሁም? ያሳዝናል። ነገር ግን እሳትን እየቆፈሩ መሬት ላይ ሁሉ መሬት ከመሬት በታች ምድር በምድር የጦር መሳሪያ እንትን ማጠራቀም ያደርገው እዛ ውስጥ ህዝቡን የሚጠራቀሙበት ክፉ ሰይጣኖች ናቸው። እነዚህ ማን ናቸው? ሀማስ ተብሎ የሚጠሩ በኤብራይስጥ ሀማስ ማለት መም አመፀኛ ማለት ነው። ራሱ አይደለም ይላሉ። ሀማስ አመፀኞች ናቸው፣ አመፀኞች እና እግዚአብሔር ይባርክህ ናታን የኋለ? አዎ እነዚህ አረቦች እና ሙስሊሞች የሚገባቸው የኃይል ቋንቋ ብቻ ነው የአይሁድ ደምም ውድ ነው አሁን ሙስሊም ባለመሆኔ ደስ ብሎኛል ኮራ ነው ይላል ከእስልምና በመውጣቱ ለምን እስልምና የጥፋት ሃይማኖት በመሆኑ እስልምና ምንም እንትን የሌለው በመሆኑ ከሌ ይጥፋ ከሌ ይጥፋ ከሌ ይጥፋ እያለ አገርን ለማጥፋት የህዝብን ለመደምሰስ የእስራኤል ህዝብ ምን አረገ? ምን አረገ? አላህ ምን ነከው? ቃትሉ አላዚና ያለው ለምንድን ነው? አይሁድ ኡቤር ኡቤር፣ ማነው? ኡዜር ኡዜር፣ የእግዚአብሔር ልጅ ነው ስላሉ መሲዎች፣ ክርስቲያኖች ዒሳ የአላህ ልጅ ነው ስላሉ የአጥፋቸው ይንቀላቸው ይደምስሳቸው፣ ምናምን ምን አገባህ ምን አገባህ ምን አገባው? አላህ አላህ ምን አገባው? የፈለገውን የፈለገውን ይበል። ይሄ የመሐመድ ስራ ነው። የመሐመድ ስራም እየፈረሰ በመሆኑ በጣም ደስ ይላል። ስለዚህ ሰላም ሁኑልኝ። ኢየሱስ ጌታ ነው። ሰውም ሁሉ በኩል እናያለን፣ ለሁሉም እንጸልያለን። ሰላም ለጋዛ ሰላም ለዌስት ባንክ ሰላም ለሳዑዲ ሰላም ለአሜሪካ ሰላም ለየመን ሰላም ለህፃናት ሁሉ ሰላም ሰላም ለሁሉ ይሁን ምኞታችንና ጸሎታችን ነው ምድር በሙሉ ሰላም ይሁን እኛ ጠላት የለንም ሰይጣን ነው ጠላታችን እነዚህ ግን ጠላት አድርገው የያዙን እነዚህ ናቸው ሙስሊሞች እነሱ ለምንድን ነው በሰይጣን ስለሚመሩ ነው ያን ነው ስለዚህ ዋናው ነገር ይሄ ነው። ደህና ሁኑልኝ። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ሰላም ሁኑ። ማአሰላማ ማአሰላማ። ለኢትራዎት ለኢትራዎት።